ናባል ማፍረኩልኩሎ ጃለል ኪፍቲ ኬኛ ማርያም ይንዶ ኬኛ ወሌነተው ማ ግን አብሮት ያለ ሰው ነው። ለምን እጅ ይዞታል? እና ያሳዝናል በጣም እሱ እንደዚህ አይነት ፎቶ እና እንደዚህ አይነት ፎቶ እያለበት ነው ሴቶችን ቪዲዮችን ፖስት ብሎ የሚያስፈራው። እኔ ግን ቤቱ የማየው ሶፍት ድሪንክ ነው፣ ሁሉ ጊዜ ፍሪጁ ላይ ምናምን ነገር አያለኝ። አንተ ማለሱ ተከራከር፣ ሶፍት ድሪንክ እያልክ ያየሁትን ነው የምናገረው። ቤቱ ምናምን፣ ቤቱ ምናምን ያሳየኛል። ከዛ ያው ቤቱ የሚያሳየው ቪዲዮ እኮ የታየው ነበር። ቤቱን ያሳይ ነበር። ምን አይነት ነው ቤቱ? እሱ እኮ ከሰዎች ጋር በተደራራቢ አልጋ ላይ እኮ ነው የሚተኛው። ምኑን ነው የሚያሳየው? አይደለም፣ ቤት ሊያጸዳ አፓርትመንት ባሻገር የአለቆቹን ቤት ማሊያ ምናምን ነገር ያሳየኛል። የፉትቦል ምናምን ጫማዎች ምና አላ የተለመደ የዲያስፖራ ባህር ያላረለ እንደዛ ነገር ነው ባህሪው። ና የሚያስጎበኝ ቤት ያለቃውን ነው እሱ። ተደራራቢ አልጋ አኮምንዴሽን ነገር ውስጥ ነው የሚኖረው። አንተን የውልቅ አምነው ነበር። ያለክን ነገር ሁሉ አምነከው ነው። ትልቅ መስሪያ ቤት ነው የሚሰራው። እስካሁን አምነከዋል። ወንድሜ ንቃ። ያወራክ ነገር ሁሉ ውሸት ነው። ያወራልክ ነገር ሁሉ ምንም የለው። ለምንድን ነበር ብዙ የምታወሩ የነበረው? ለምን ላይ ፈለገኝ? አሁንም አንተ ከፈለግከኝ ይኖራል በስራ ዘን ምናምን ነገር በዛ በዛ ከዛ አሁን አካውንት የሚፈልጉ ልጆች ምናምን ነገር አለ አይደለ እንትን ይላሉ ይል እሱ በአካውንት መሸጥ ነው ነገር ይቅርታ የማስታወቂያ ሳትከፍል እዚህ ቤት ስራህን ማስተዋወቅ አትችልም መጀመሪያ የምሰራው ስራ የለኝም ቲክቶክ ላይ ላይክ ምንም ያንክ ልቦሞች የሚደረግ ነገር አለ የቲክቶክ አካውንት አልሸጥም እንደዛ ነገር አላደርግም እኮ እሺ ለስራ ከፈለከኝ ያለው ምን አይነት ስራ ነገረው ለምን አይነት ስራ ለምሳሌ ከፈለከ ጉዳይ ታስፈጽማለህ አረ እኔ የራሱ ጉዳይ የሚፈጸም ሊሰውየኔ እንደዛ አይደለም። አሁን የተዋወቅንበትን ሪዝን ነገርኳቸው ላይ ከዚህ ሀገር ፕሮሰስ መጀመር ፈልግ ነበረ። ከዛ በኋላ እሱ እኔ ላይ የመጣና ኮመንት አደረገልኝ። ከዛ እኔ ኮመንት መልሼ አላውቅም። የሆነ ሰው ዝም ብሎ ኮመንት ሲስፍ ስክሮል ይሆናል እንጂ ከዛ እንደ አጋጣሚ አርጌው አላውቀውም። ኖርማል ጊፍተር ያልሆነ ሰው ኮመንት አላይ ምናምን ነገር እና ከዛ እየወት እንደ አጋጣሚ እሱም ጊፍተር አይደለም። ከዛ ጻፈልኝ እንደዚህ በጣም ደርድሮ አየሁት። ስወጣ ላይ ቤንዘ ሲወጣ ቴክስት ማታ አየሁኝ እንደዚህ እንደዚህ ምናምን ነገር ስለማይመቸው እንደዚህ እንደዚህ አካውንት አንተ ጋር ይቀመጥ ማኔጅ አድርገው ሶ ምናምን ሲለኝ፣ ታዲያንቢ ላይክ ጊዜ ካለኝ ማን ማኔጅ አደረግኩለት እንደዚህ እንደዚህ ቴክስቶችን ብሎክ አድርግ ላይክ የሚያወሩ ሴቶች ምናምን ነገር ካሉ እሱን እኔ ብሎክ አድርጋቸዋለ ከፈለግ አንተ ማውራቸው ምናምን ነገር በዚህ አካውንት ይለኛል። ሶ ወንድ ልጅ ነው ወንድ ልጅ ደግሞ ውጭ ሀገር ካለ ላይክ ማውራት ይፈልጋል መተንፈስ ይፈልጋል፣ ብዬ ማዳመጥ ነበርብኝ አዳምጠዋለሁ። ላይክ ሪላክስ ማድረግ ያለባቸው ሰዎች አሉ አለ እንደዛ ሲያወራኝ፣ ስለ ሴቶች ይነግረኛል ብር ዱባይ ላይ እንደዚህ እንደዚህ እንደሚበሉት ለሴቶች ጥሩ ልብ እንደ እኔ እንደውም ባይገርምሽ ጥሩ ልጅ ነበረች እና ላስተዋወቀው ነበረ ከሆነች ልጅ ጋር ማለት ነው በጣም አሪፍ ልጅ ነበር እና ከዛ የሆነች ልጅ እንደውም ስልኩ ምናምን ሰጥቼ አናግሩ እንደዚህ እንደዚህ ምክንያቱም ገርል ፍሬንድ የለውም ሰውዬው ዝም ብሎ ብቻውን ያለ ከቤተሰብም ላይ ለብቻ ለብቻ ነው የሚኖሩት። እንደዛ ነው የኔ ሂስትሪ የነገረኝ እሱ እንደዚያ ስለሆነ፣ እኔ ደግሞ ላይክ የሆነች ልጅ የማውቃት ልጅ ነበረች፣ እሷን ኮንታክት አድርገው እንዲያወሩ ምናምን እፈልግ ነበር። ከዛ የሆነ ጊዜ እንትኑን ይሄ ደምናምን አደናቅ ፎቶ ነው መሰለኝ፣ እናት ምናምን ነገር ብሎ ሲሳደባዩት፣ አይ ቲንክ እኔ ራሱ የማልሳደበው ስድብ ሲሳደባዩ በጣም ሰውዬው ሴንሲቲቭ ነገር ነው ይሄ። በጣም የሆነ ሰዓት ላይ ይነሳበታል፣ ነገር ይሳደባል፣ ነገር ጓግጭ ምናምን ነገር ይላል። ሀርድ ይሆናል ሲያወራ ግን ድምፁ ልንገርሽ በጣም ሀይ ነው። የማታምን ነገር አለው ድምፅ። ሀቡዬ እሱ ማለት ነው ኮንትሮል ያደረግለት አለው። እና አበበች እነስዊት ሲጽፉ አያለው ብሎ ነበር ምች እሱን ከመጀመሩ በፊት ነው እሱን ሴቶቹን የሚጀነጅናቸውን ሴቶች አንተ ማኔጅ እንድታረግለት አንተን እንደ ይቅርታ ለቃሉ እንደ አሽከር ነበር የቀጠረ እሱ በጣም ብዙ ሴቶችን ብቻውን ማኔጅ ማድረግ ስላልቻለ፣ አንተ ቴክስት እንድትመልስ ምናምን እንደ ማናጀር ሶሪ ሰያ አሽከር ስለልኩ ይቅርታ እንደ ማናጀር ነበር የቀጠረ ያለ ደሞዝ። ስለዚህ ሴቶቹ ያሳዝኑ ነበር ብሎ ካርጋቸው ሲገኝ ምናምን ብልሃል። ሶ አሁን ደግሞ ተምታታ ምንም አይነት ገርል ፍሬንድ ስለሌለው ስላሳዘነኝ ላጣብሰው ነበር ብልሃል። ሶ የትኛውን እንያዝለን? አንተ ተጣጣፋቸው ነበር ማለት ነው። እኔ ራሴ የሚያወሩኝ ሰዎች አይደለ ሳፖርት ማድረጋቸው ልጆች ራሱ ቺ የመመለስ እንትን የለኝ ግን እንዳልኩ እ ሰፖርት የማደርገው እዚህ ኢትዮጵያ ላሉ አግኝቻቸው አካል እና ማድረግ ያለባቸው ነገር ጎበዝ መሆን እንደሚችሉ ምናምን ነገር ነው። እኔ ገንዘብ አላወጣም፣ ከሰው ብርም አልቀበልም። ሰው ሰፖርት ሳደርግ ማድረግ ያለብኝ ነው ማደርገው

አይምሯቸው ግን በጣም ይፈጥናል። ይሄ ነገሮችን እንዲጠመም አድርጎ ከዛ ልጥፍ ለማድረግ ነገር አለው ያየት ነገር እሱን ነው። ነገር አለ። ለፕሮቴክት እያደረገው ነው። ላይክ መጀመሪያ እስራለሁ አልክ ስራ እንደሌለው ሲረጋገጥ የሆነ ፕሮቴክት ነገር እሱም ፕሮቴክት ሳይሆን መጀመሪያ ያወራከው እና አሁን ያወራከው ይለያያል ነው። ቅድም ያልከው እኔ ልብ አላልኩም፣ እኔም ልብ እንድል አደረገች። ምን አልክ ቅድም? ሴቶቹ ያሳዝኑኝ ነበር ብሎክ ላደርጋቸው፣ እራሱ ያሳዝኑኝ ነበረ ሲጽፉለት ምናምን፣ እሱ ደግሞ እንድመለስላቸው ሲያደርግ፣ አሁን ደግሞ ምንም አይነገር ልፍሬንድ ስለሌለው አሳዝኑኝ። አንዴ ጥሩ ልጃቸው ላስተዋውቀው ነበር ስለዚህ መጥ አለትኛ የትኛውን እንያዝልቅ አልንቅ ላይክ ሙሉ ምዕራፉ ማስረዳት ስላልታ የዘለልኩኝ ማስረዳት እኮ ለዛ ከሆኑ ማን ያደርገዋሉ። አካውንት ስልሽ ሶስት አራት አካውንት አለው። አሁን በቅርብ ራሱ ወደ ሁለት መቶ ምናምን አካውንት የሆነ ፎሎም የሚሰራ ልጃለ እና እሱ መሸጥ እፈልጋለሁ ሲል አናገርኩት። ከዛ በእኔ በኩል አለፈ። ከዛ በኋላ የአካውንት ተጀናጅኖበት የሚሆን ሰዎችን አስምጦበት የሚሆን እሱ ማኔጅ ማድረግ ሳይችል ይሄ አላደለ ስራ ሲበዛበት ሲሆን ምናምን አላውቅም፣ ለእኔ ይሰጠኛል። እኔ ጋር ይቀመጥና እኔ ጋር አካውንቱ መሰለሽ አክቲቭ የሆነው አካውንት ላይ እንትን እንዳይሆን ማለት ነው፣ ቪዲዮ ፖስት እንዲደረግበት ማለት ነው። ቪዲዮ ይልክልኛል፣ እኔ ፖስት አደርግለታለሁ። ኦኬ አሁን ገባኝ። መጀመሪያ እንደተዋወቃችሁ ሴቶች እንደሚጀነጅን ሳታቅ በፊት ነው። ብቸኛ ስለመሰለት ልታስተዋውቅ ነበረው። ሴቶች እንደሚጀንጅን እኔ ዛሬ ነው አሁን እንደውም፣ ገብቼ ስለ ማርቆስ ሲወራ ሰሞኝ ሪከርድ የማየሁኝ እና ስለማውቀው ሰውዬ እና የነገረኝን በሙሉ እዚህ ስልኬ ላይ እያየሁኝ ስለሆነ እንደ ይሄን ሀሳብ አውቀዋለሁኝ ብዬሽ ነው የገባሁት። ላይክ ማርቆስ እስካሁን ድረስ የምጠብቀው ልጅ ነው ነው እስካሁን ድረስ ፕሮሰስ ምናምን ነገር ምናምን ብዬሽ፣ እኔ ሌላ ሀገር ጀምሬያለሁ፣ ግን ቢያንስ መልሱን የምጠብቅ ሰው ነኝ። ነው ላይክ አሁን እንደዚህ እንደዚህ ፕሮሰስ፣ ጓደኛዬ ካናዳ ሀገር እንደዚህ እንደዚህ እያደረገ ነው ኦር ጀርመን፣ እኔ ጋር ምናምን ነገር ምናምን ሲለኝ ነበር እና ይን እንዲህ ከዚህ ሀገር መውጣት ፍላጎት ምናም ቢዳን ስለነገርኩት ማለት ነው። እሱን እየጠበቁ ነው። ጥያቄ አሁን ገና ያወኩት ስለ ማርቆስ ሴት እንደሚጀነጅ አሁን ያወኩት። ያዙልኝ፣ ያዝልኝ፣ ራስ ነጥብ ያዝ። አሁን ያወኩት ዛሬ። ቆይ ሌሎቻችሁ ዝም በሉ ዛሬ ቁስ እንደሚ ጀነጅን ዛሬ ነው ያወቅኩ። ሲወራ ጀነጅን ማይ ነግረኛል። እነዚህ እነዚህ እንዳልኩሽ እኮ ዱባይ ላይ እንደዚህ እንደዚህ እንደዚህ በቃ የተቸገርኩ ነው ምናምን የሚሉትን እቺ ራሷን ልታጠፋ ምናምን ነግሩኛል። እሷን እሱን ታሪክ ነግሩኛል። ያለነ እንደዚህ ያለ ወጦ አጭበርብሮ የሚለውን ዛሬ ነው የሰማሁት እሱ ያንን ህይወት የምኖር ከሆነ እንዴት ነው ሴት ልጅ ወይ የሆነ ደዛ ነው ማሰብ ልጆቹ አሁን ላይክ እንደሚፈልጉት አሁን የውጭ ሀገር፣ አሁን ብዙ ኢትዮጵያያኖች ሴቶች ስፖራ ሲያዩ የሆነ ነገር እንደዛ ነው የሚመስለኝ። ላይክ እሱም የሚነግረኝ እኔ እንትን ብር ልክላቸዋለሁ እና ደግሞ ብዙ ሴቶች በቃ አታገኙ ልባቸውን አታገኙ ምናምን ነገር ይለኛል እና ላይክ ራሳቸውን በሱ ምክንያት አንድ ሴት አለች እና እራሱን ልታጠፋ ምናምን ነገር ይለኛል እና ደግሞ አንድ ማፈቅራት ልጅ አለች እና እሷን ወዳታለሁ ግን ምን ላደርግ ምናምን እያለ ዱባይ ላይ እንትን ሪስቴት ምናምን ነው የምትሰራው፣ ምናን ይለኛል። ሪስቴት ውስጥ ነው የምትሰራው፣ እንደዚህ እንደዚህ ነው የምታደርገው፣ ብር አላት። ግን እሷ ማለት ላክልኛ፣ ፕሮፋይሏን ደውላልኝ በስልክ ልታወራች ነበር መግባት ብትችል ጥሩ ነበር። ካልቻለች ደውልላት ማለት ግን እኔ ሳስበው እንደዚህ አይነት ኢትዮጵያ ውስጥ ችግር የለም። ኦኬ፣ ስለ ማርቆስ የምታውቂውን ተናገሪ አንቺ። አዎ ይሰማል። ኦኬ፣ ታሪኩ በጣም ረጅም ነው። ላይ ከጌት ጀምሬ እንዴት እንደምን አላውቅም፣ ግን እኔ ዱባይ ያለው ምታቅኝ። ለምንድን ነው የሚቆራረጠው? ያንተ ኢንተርኔት ነው ወይስ ስልኳ ነው? ዋይፋይ ዳታ ስላለበ መጣ፣ አጠገቤ ነበረ ሆሳሚ። እየተቆራረጠ እኮ ነው ቀያ አሁን ተስተካክሏል። አሁን ትጀምራለች። አሁን ሰማችኋለሁ። ሰው እኔ መወደድ ዱባይ ስመጣ ለመጀመሪያ ጊዜ አስራ ሰባት ዓመት የነበረ ወደ አስራ ስምንት ሰዓት ጨርስ ነው የመጣሁት መጀመሪያ? ዝጠቅበት ትምህርት እዚያ ሀገር የሆነ ከምፕቴሽን ነበረኝ። ከዛ በኋላ ደግሞ ነገዚ እየተማርኩ ናራም የውሸት ታሪክ ፈጥሮ ራሱን ጠልቶ በሰው ፎቶ የውሸት ታሪክ ፈጥሮ በራሱ አፍሮ በስራው አፍሮ በመልኩ አፍሮ በእድሜው አፍሮ ከሱ በጣም በእድሜ ሊወልደው የሚችል ሰውን ፎቶ ተጠቅሞ ሴቶችን አንድ ሰው እኮ የሰውን ፎቶ ሲጠቀም እኔ ብቁ አይደለሁም እኔ ሰው ፊት ለመቅረብ ብቁ አይደለሁም እያለ እኮ ነው በራሱ የሚያፍር። በስራው በሴኩሪቲነቱ አፍሮ ሶፍትዌር ኢንጂነር ነኝ ሀያ ሺህ ሀያ አራት ሺህ ዩሮ ደሞዝተኛ ነኝ ምናምን፣ ይሄ ህክምና ያስፈልገዋል። ቢካዝ ሙሉ ለሙሉ የሰው ታሪክ ነው የራሱን አድርጎ የሚናገረው ማንነቱን፣ ፊቱን መልኩን፣ እድሜውን፣ ስራውን፣ ሁሉ ነገሩን ያፍርበታል፣ ስሙን። ስለዚህ ይሄ ሰው ህክምና ያስፈልገዋል። በፍጹም እንዳትፈሪ፣ በፍጹም ሁላችንም ከጎንሽ ነን። እሷ ናት ለዚህ አበበች ተመጣለች። በራሱ አካውንት አሁን በሰው አካውንት መታ ነው ዋርኒንግ ስለሰጣት፣ እሷ ናት ለዚህ ልጅ መጋለጥ ምክንያት ጀግና እሷ ናት አንደኛ ማለት ነው እሷ ባትመጣ ኖሮ ይሄ ልጅ አይጋለጥም ነበረ ስምንት አመት ነው በሰው ፎቶ ሲሸቅል የኖረው በማን በሆሳሚ ፎቶ ስምንት አመት ከሁለት ሺህ አስራ ሰባት ጀምሮ እስካሁን ድረስ በሱ ፎቶ ሴቶችን ሰማንያ ሶስት ሴቶችን ጀንጅኗል ራቁት ቪዲዮዎችን ፎቶዎችን ይዟል እና አንድ ነገር ማድረግ አለባችሁ ቁጭ ብሎ መስማት እዚህ ጋር ምንም ጥቅም የለውም። የሆነ ነገር ማናረግ ከሆነ ማለት ነው እና ጀርመን የምትኖሩ ሰዎች ኢንስታግራምም አለኝ፣ ቲክቶክም አለኝ። ሪች አውት አድርጉኝ። ና የሚኖርበትን አድራሻውን፣ ስሙን፣ ፎቶውን እልክላችኋለሁ እና ይህንን ሰውዬ ወይ በህግ ወይም እንደ ወንድነት ማስጠየቅ አለብን ብዬ አምናለሁ ማለት ነው እና ፕሊስ፣ ጀርመን የምትኖሩ ሰዎች ሪች አውት አድርጉኝ። ኤቭሪቲንግ አለኝ እና አድራሻው ስላለኝ ጀርመን የምትኖሩ የሆነ ነገር ማድረግ የምትፈልጉ ሰዎች ቴክስት አድርጉልኝ፣ እንትን አድራሻውንም፣ ፎቶውንም ሁሉንም ነገር እልክላችኋለሁ። በጣም ጥሩ። ሁለተኛ ጀግና፣ የመጀመሪያ ጀግና አበበች ናት። የሴት ጀግና የራቁት ቪዲዮ ሳያግዳት፣ ምንም ነገር ሳያግዳት አደባባይ ላይ ወጥታ ከእሷ ቀጥሎ ለሚመጡ ሴቶች ድምፅ ለመሆን የወጣች ጀግና አንደኛ አበበች ናት። ሁለተኛ ዊአር ኦፕ ናት። እየተከታተለች በየሄደበት የእሱ ማንነት እየተናገረች የእሷ ጉዳይ አልፏል። ሶስት አመት ሆኖታል። የእሷን ከፖሰተባት ለቤተሰቦቿ ከደረሰባት ከዛ ችግር ወጥታ ጠንካራ ስለሆነች ራሷን ሳታጠፋ ጀግና ሆና ከዛ ችግር ወጥታ ሶስት ዓመት ሆኗት ህይወቷን የቀጠለች ሰውናት ግን ያበበችን ጉዳይ ስትሰማ መጣች። እኔንም እንዲያድጎኛል ይምጣ ያቀኛል አለች ከተዋወቁበት አፕሊኬሽን ላይ አሳዳ አጋልጣ ያስጠፋችው እሷ ናት። ወ አሮብን ሁለተኛ አንቺን እጅግ በጣም አድርጌ ያመሰግነኛል። ሶስተኛ ስዊት ናት። ስዊት ኢትዮጵያ ውስጥ ስለምትኖሩ ኔትወርኩ አነቅሏት ነው። ሰዓትም ስለሄደ ስዊትም በጣም ጎበዝ መድኃኒት ብትጠጣም ግናለች፣ ጎብዛ በርትታለች። ድም ደግሞ በስልክ ያገናኘን ሆሳሚ ደግሞ ዱባይ ነበር የምትኖረው እሷም መድኃኒት ጠጥታ ነበረ ግን ግናለች። የሞትም ሴቶች ይኖራሉ እኛ አልሰማንም እንጂ ከሱ ቫይረስ ከተጠቁ ሴቶች ውስጥ ለሞት የሚበቁ ይኖራሉ፣ እኛ ያልሰማንም እንጂ እኛ የምናውቀው ሶስት ሴቶች መድኃኒት የጠጡ ይዳሉ ነው። ሌላውን አናውቅም። በመጨረሻው ማለት የምትፈልጊው ነገር አለ? የአሮፕን በመጨረሻ በቃ ሁላት ነው። አመሰግናለሁ። ሁላት ነው ሳምንት ስለመጣክ በጣም አመሰግናለሁ። አቢባም ጊዜሽን ሰውተሽ ያው እንደ ወቅቱ የረመዳን ታይም ነው በዚህ በጾም ሰዓት ጊዜሽን ሰውተሽ ሪምም ጊዜዋን ሰውታችሁ እዚህ ላይ ስለተገኛችሁ ላይክ እንደ እህት እንደ እናት እንደ ሴት ሆናችሁ ስለቆሟችሁልን በጣም እናመሰግናለን በጣም ከልብ አበበችንም አመሰግናታለን ምክንያቱም ወደ አንቺ እንድመጣ ያደረገችኝ አበበች ናት ሶ ለሌሎቻችሁ ቴንኪዩ እግዚአብሔር ያክብርልኝ። ሀቦ ልጆች እግዚአብሔር ያሳድግልሽ። ቴንክ ዩ ግዴታዬ ነው የሴትነት ግዴታዬ ነው፣ የሰውነት ቀጥሎ። መጀመሪያ የሴትነት የሴትነት ጉዳይ የሴት ጉዳይ ስለሆነ ቀጥሎ ደግሞ የሰውነት ግዴታዬ ነው። ወንድም ቢሆን የተጭበረበረ ወንድ ላይም ቢሆን እንደዚህ አድርገው ለነገር፣ ወንዶችም እኮ የእሱ ቫይረስ ተጠቂዎች አሉ። ሆሳሚ እና ሚኪ ተጭበርብረዋል፣ እነሱንም ጥሩ ከፈለገ ሶኬን በሚሄድበት መንገድ ሄዳለሁ። ኢትዮጵያ ያለችው እናት ተብዩዋ ራሱ ብትከሰስ ባይነኝ ነ ማለት እሷ በእንዴ እሷ በህግ የሆኑ ሴቶችን እናት ምን እያለች ስታወራ እድሜዋን ብለው አምነዋት ነበር። በቃ እናቱን ካስተዋወቀኝማ ይሄ ሰው የእውነት ለትዳር ነው የሚፈልገኝ ብለው እኮ ነው እነዚህ ሴቶች ያመኑት ልባቸውን የከፈቱለት። እናቱን ካስተዋወቀኝማ ይሄ እውነት ለትዳር ይፈልገኛል እውነተኛ ሰው ነው ብለው ነው እነዚህ ሴቶች ልባቸውን የከፈቱለት ያመኑት። ሴፍነት የተሰማቸው ሴፍ ሀንድ ላይነን ብለው ያሰቡት እናቱን ስላስተዋወቃ እናቴ ብሎ። ያቺ ሴት የተከፈላት ሴት ናት እንጂ እውነት እናት ብትሆን ሰማንያ ሶስት ሴት እናት ነኝ ብላ አትተዋወቅም። ለእያንዳንዱ ሴት እናት ነኝ አትልም። እሱ ሶሻል ሚዲያ ላይ በቀን ስምንት ሴት እየጠበሰ ያቺንም እቺንም አይጣሚ ታታባትም አይጠፋባትም እናቱ ነኝ እያለች ሲየተው ልጄ ይወድሻል፣ ልጄ ሊያገባሽ ነው የሚፈልገው እያለች አብረው ነው የሚሰሩት። ላይክ እንደ ቢዝነስ አበበች መታለች። እሺ እና እሷ በህግ መጠየቅ አለባት። ቦቶ አለን፣ ስልኮ አለን፣ አድራሻው አለን። በህግ መጠየቅ አለባት። ሁላችንም አመሰግናለሁ። ያው ለሌሎቻችን መጠንቀቅ፣ ያው ፈራጆች አንሆን፣ ለሁላችንም ትምህርት የሚሆን ነው ብዬ አስባለሁ። በጣም አመሰግናለሁ። ሀቢባዬ ክበሬልኝ። እኔም ክበሬልኝ፣ አገኛቸዋለሁ። እኔ እናት በጣም ነው የምናመሰግነው። እንደእናንተ አይነት ጀግና ሴቶች ሊበዙ ይገባል። ማይፈሩ፣ ማይደበቁ የሰው ነኝ ተሳሳትኩ፣ ሶዋት የሚሉ ገባል እራሳቸውን የማይጎዱ ማንም ምንም ቢላችሁ እንዳትሸማቀቁ፣ እንዳታቀረቅሩ። ሰው ማመን መልካምነትን ነው የሚያሳየው። እናንተ ጥሩ ሰው ስለሆናችሁ ነው ያመናችሁት። ባመናችሁት ሰው ተከዳችሁ፣ ከሀዲ ይፈር። አምናችሁት የከዳ ከሀዲ ይፈር እንጂ እናንተ ለምን ብላችሁ ታፍራላችሁ? አንገት ትደፋላችሁ? ትሸማቀቃላችሁ? ማንም ባለጌ አፉ ያለባችሁ ምንም ቢላችሁ መልስ እንዳትሰጡ፣ ከቁብ እንዳትቆጥሩት ያንን ሰው። እናንተ ራስ ወዳድ ብትሆኑ ኖሮ ትደበቁ ነበር። ራስ ወዳድ ስላልሆናችሁ ታናናሾቻችን ይማሩ፣ እኔን ያየ ይቀጣ፣ ማንንም አትመኑ ብላችሁን የወጣችሁ ሌሎቹን ለማዳን የወጣችሁት። ይሄ ሰውዬ ሰማንያ ሶስት ሴት ላይ አያቆምም፣ ይቀጥላል። አራት መቶ ስድስት መቶ እስከሚደርስ አያቆም። በቃ ዚስ ኢዝ ቢዝነስ እኮ። ስለዚህ እናንተ እህቶቻችሁን ያዳናችሁ፣ ትውልድ ያዳናችሁት እዚህ ጋር በመምጣታችሁ በጣም እናመሰግናለን። ሶስታችሁ አንደኛ አበበች፣ ሁለተኛ ውያሮብን፣ ሶስተኛ ስዊት፣ በጣም ነው የምናመሰግነው ጀግና ናችሁ እናንተ ቴንክ ዩ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ፣ ሁላችሁንም፣ ሁላችሁንም ፈጣሪ ያክብርልኝ። በቃ አመሰግናለሁ፣ ቃል የለኝም። ልንገርሽ ምንም ነገር ቢል ባይዘወይ፣ መዳሟን አናግሬ ላታለው። ዛሬ ጠዋት እኔና መዳሟ አውርተናል። ጥሩ ሰው ናት፣ ምንም አላለችም። ኢትስ ኦኬ አንድ ርስታንድ አርጋለች። ከዚህ በኋላ አበበች ሰውነቷ አያልቅም በሰቀቀን ኦኬ። ካሁን ካሁን ለማዳሜ ተላከላት ብላ አትሰጋም። ስራውን ለቃወታለች። መዳሟን አናግራ ቅርታ ጠይቃ ሰላም ሆኖ እቃዋን ይዛ ከዛ ቤት ወታለች። ከዚህ በኋላ ቢልክ ባይልክ ምንም አይመስላትም። ከዚህ በኋላ እሷን በምንም ነገር ሊያስፈራራት ሊጎዳት አይችልም። እንዳትፈሪ እንዲህ ብለሽ እንዳትፈሪ፣ ብሎክ አድርጊው። በአዲስ ስልክ ሲደውል ብሎክ አድርጊ። አሁንም ሲደውል ድጋሚ ብሎክ አድርጊው። ምንም ከሱ ጋር እንኳን ሰላምታ ውስጥ እንዳትገቢ። አረ ችግር የለውም ከዚህ በኋላ እኔ ከሱ ጋር ምንም የሚያነጋግረኝ ነገር የለም። በቃ እኔ እና ሷን አንተዋወቅ። ወረዲ፣ ከዚህ በኋላ አጨርሻለሁ። አደለም፣ አንቺ ቁጥር እስካልቀየርሽ ድረስ አስር ጊዜ ይደውልብሻል ቁጥር እየቀያየረ ብሎክ ስታረጊው ቁጥር ይቀይራል። ስለዚህ ይሄ በናይጄሪያ ምላስሽን አስቆርጣለሁ ምናምን፣ ወንድ ወንድ ነህ ሞክር፣ ወሬ ብቻ። እንደዚህ አይነት ወንዶች ሲጀምር ከወሬ አያልፉም፣ ወሬ ብቻ። ስለዚህ ምንም ነገር ቢልሽ እንደዚህ አይነት ነገሮች እንዳይረብሹሽ፣ ቁጥር ቀይሪ። ቁጥር ከቀየርሽ ኬትም አባቶ አግኝቶ ቁጥር ቀይሪ፣ ቲክቶክ አካውንት ቀይሪ፣ ሁሉንም ሶሻል ሚዲያዎችሽን ቀይሪ። ኬትም አያገኝሽ። ኬትም ወረቀት ይኖረው መጀመሪያ እሱ ዱባይ ለመምጣት መጀመሪያ እሱ ህጋዊ ይሁን ወረቀት ስለሌለው እኮ ነው በብላክ የሚሰራው የሚያወራ ሰው ወሬ ነው። አንቺ ቁጥር ቀይሪ፣ ሽን ቀይሪ፣ ከዛም በኋላ ይፈንዳ። እሺ እሺ እሺ። እና ደግሞ ከጎንሽ ነን፣ ጀግና ነሽ። እንዲች ብለሽ እንዳይከፋሽ እሺ። አንቺ ጀግና ሴት ነሽ። ጎበዝ ታሪክ ሰርተሻል። ብዙ ህዝብ አድነሻል። ትውልድ አድነሻል።

አ፣ አንተ ከዚህ ውስጥ ከሁሉም በጣም የተጎዳኸው ሳሚ አንተ ነህ። እውነት እውነት ማለት አይደነ የትኛዋ ሴት ከዚህ በኋላ አንተን አምና እንደምታገባ ካላቅም፣ ብቻ እወቁልኝ። በል በእውነት አንተ እንዳልሆንክ ማወቅ አለባቸው። ብዙ ሴቶች አልቅሰዋል ባንተ ፎቶ፣ ብዙ ሴቶች ተጎድተዋል ባንተ ፎቶ። ግን አንተ እንዳልሆንክ የሥራውን ይስጠው ፈጣሪ። አንተ እንዳልሆንክ ለእያንዳንዱ ወደፊት በህይወትህ ለምትመጣ እያንዳንዱ ሴት ማስረዳት ይኖርብካል ማለት ነው። እና እንደዛ ነው። በጣም አመሰግናለሁ ሀቢባ ደናደሩ ከገባት በኋላ ራሱ ሚስተከል ሴት ጓደኞቹ አንቺ ባልሽ እኮ ይጀነጅን ነበር ድሮ የሁሉ ሴት ይጀነጅን ነበር፣ ነው ይሆናል እንግዲህ ያው። እና እንደዛ ነው ላለው እኔም ለወጣ ነው፣ ችግር የለውም። ነገ ቪዲዮ ሰርቼ ቻናሌ ለመፖሰት ሞክራለሁ ፔጄ ላይ እና ያለውንም ታሪክ ለመናገር ሞክራለሁ። በጣም አመሰግናለሁ ደናደሩ። እንደናገር እናመሰግናለን። እኔም ፎቶውን ለጥፍ ጥፍ ይሰራለሁ በቃል በገባሁት መሰረት። እንትን ሌላ ፎቶ ሊጠቀም ይችላል። ጋይስ፣ የሆሳሚ ጊዜ አብቅቶ የሌላ ወንድ ፎቶ ተፈልጎ ሊጠቀም ይችላል። ማንንም ሰው አትመኑ። ኦኬ፣ ተጀናጀኑ መብታችሁ ነው፣ ግን ቪዲዮ ካላበራ አንድ ሰው አትመኑ። እናንተ በቃ እባካችሁ ቢዝነሱ ነው። የሌላ ሰው ፎቶ ተጠቅሞ ይመጣል። ተጠንቀቁ ሴቶች እባካችሁ፣ እባካችሁ። እሺ ሚኪ ማለት የምትፈልገው ነገር አለ በመጨረሻ? አይ ላይክ ምንም የለም እስካሁን የሚቆዩት ተምሬ ያለ ላይክ፣ እንደዚህ ሰው እንደዚህ ማድረግ እንደሚችልም አላቅም ነበር። ላይክ የእውነት በጣም ሀርድ የሆነ እንትን የተጠቀመ፣ አንተ ተረኛ እንዳትሆን ነው የምፈራው፣ የአንተን ፎቶ እየተጠቀመ እንትን እንዳይል ተጠንቀቂ። እንደዛ ቢሆንም ያው ከሰማንያ ምናምን አንዷን አላጣም ቢያንስ አንዷ ጋር ከአንዷ ጋር ሆናለ ችግራለ። የምር በጣም ያስፈራል ዘመኑ። ተጠንቀቁ፣ ተጠንቀቁ ወንዶች። ሻቢ ባየ ላይክ በቃሽ። ግን ያው እንዳልሽው እኔ አሁን አንድ ይሄኛው ነገር ሳለ፣ ግን ሰውዬው ደላላ ከሆነስ ላይክ አሁን የላከሉ ልጆች አሉ። ናችን ልጅ እርዳት ምናምን ብሎ የላከልኝ ፎቶ አለን እና ይሄኛው ደላላ ነው ለጥፈ የምትሰራበት ብሎ ላከልኝ። እነሱም ግዴታ የሆነ ነገር ደርሶባቸው መምጣት አለባቸው ወይስ እንዴት ነው? አይ እኮ ደላላም ከሆነ ሰው በአጠቃላይ ይሄ ልጅ እንዲጠነቀቁ በዚህ ከዚህ ልጅ እንዲጠነቀቁ እኔ እንደ አንድ ኢትዮጵያዊ ኃላፊነቴን እወጣለሁ፣ ቪዲዮ እሰራለሁ። ስለዚህ በደላልነትም በምንነትም ይህን ሰው ሊቀርቡት አይገባም በምንም ጉዳይ በደላልነትም እንዳይቀርቡት አይበሉም። በፍቅረኝነትም፣ በደላልነትም በምንም አይነት ነገር ሊቀርቡት አይገባም። ኦኬ። አይ በቃ ለማንኛውም ጨርሻለሁ። አስታቢም እሱ ጥበቀውን ከለቀቀ እኔ ያለሁኝ። እሺ ግን ስራ ስለማውቅ ጀርመን ሊወስድክ ነበር አይደል? ጀርመን ካናዳ የት ነበር ሊወስድክ የነበረው? አይ ሊወስድክ ሳይሆን እኔ የራሴ ከፍዬ ነው የምሄደው። ፕሮሰስ እኔ ካናዳ ነበር ያልኩት ከፊህ ምናምን ነው እንደዛ ነው። ጥሩ እንኳን ዳንክ። ለማንኛውም እንኳን ከማርቆስ ቫይረስ ዳንክ። እንኳን ፈጣሪዋና ቁም ነገር እሱ ነው ተርፍ ያለው ብሬን ከመበላ ተርፍ ያለ። አመሰግናለሁ። ዳና ሆኑ እዚህ ጋር ደግሞ ያላችሁ ልጆች ምንም ነገር የለን ሲጽፉ እያየዋቸው ስለሆነ በህግ ምናምን እያሉ ስለሆነ ላይክ እኔ ምንም የሚያደረጉት ነገር የለም። ላይክ ሳፖርት ለማድረግ ነው። እንደዚህ እንደዚህ አሁን ኢቭን ያሰብኩት የደላለውን ነገር አስቤ ነው። ኦልሬዲ ጨርሰውታል እነሱ። የደላለውን ነግር ስላሰብኩኝ ያ ነገር ይመጣል ና ቤ ስላሰብኩ ነው። እና ደህና ደህና ይመችህ ብሮ። ምንድን ነው የሚያስቅሽ? አንቺ ነሽን ያሳቅሽኝ? ባንቺን የሳኩት

ጋይስ አንድ ነገር ልንገራችሁ፣ አዲስ ነገር አንድ ነገር ልንገራችሁ። ቤት የቤት ባለቤት መሆን ትፈልጋላችሁ? ምንድን ነው ችግራችሁ? እኔ አሁን ችግሬ አስራ ስድስት ዓመት አረብ ሀገር ኖሬ ቤት የለኝም። የቤት ባለቤት መሆን እፈልጋለሁ። ምን አረኩኝ? የቤቱ ባለቤት ለመሆን ከሰክሳስ በሁለት ሺህ ብር ትኬት ትቆረጥ። እድሌ ለመሞከር አስራ አራት ትኬት ማስቲካ እየሰጠች ነው ሚኪ ያአሁኑ ልጅ እና እንትን አስራ አራት ትኬቶችን ቁጥር ቆርጫ ለወድል ለመሞከር እና እናንተ እድላችሁ ሞክሩ እስቲ። የቆረጣችሁ ትኬት የቆረጣችሁ አንዳንድ ቁጥር ጻፉ። ያልቆረጣችሁ ሰክሰስን ፎሎ አድርጋችሁ ቁረጡ። እንዴት ነው መቁረጥ የምንችለው ካላችሁ፣ ይኸው የመጀመሪያው ስቴፕ ሰክሰስን ፎሎ ታደርጋላችሁ። ሁለተኛው ስቴፕ